በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 16ኛ ተአምር ዜኑ ስለሚባል አንድ ልጅ ይቅርታዎች የሚል ዘላለም ለሁላችን ይደረግ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በሰገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ወደ ሌሎች ልጆች የልጁን መውደቅ በተመለከቱ ጊዜ መርተው ሲሸሹ ጌታ ኢየሱስ ክርስቶስ ግን በዚያ ብቻውን ቀረ። የሞተው ልጅ ዘመዶችን መጥተው ጌታ ኢየሱስ ክርስቶስ፣ ይህ ልጅ አንተ ገድለ ጥለኸዋል አምትሱ ግን ራን ጣልኩትም አላቸው። ሰዎቹን ጌታ ኢየሱስ ክርስቶስ ክርስቶስን በብዙ በዘበዘብ ብዙ በዘበዘቡ ወይም ምርመራ ባበዙበት ጊዜ ወደ ሞተው ልጅ አስከሬን ቀርቦ የልጁ ስም ዜኑ ይባል ነበርና በታላቅ ቃል ዜኑ ዜኑ ብሎ ተጣርቶ ተናገር በውኑ እኔ ከገደል ጥያለሁ ሆነ አለው። ልጁም አይደለም ጌታዬ፣ አንተ ገደል አልጣልክኝም ብሎ መሰከረ። ዘመዶቹም ፈጽመው በድንጋጤ ተዋጡ። እጅግም አደነ ቆርሶ ብቻውን ታላቅ ተአምራትን ያደረገ ከልውላን ይልቅሉል ማለት እግዚአብሔር አመሰግኑ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። ለዘላለሙ አሚን።